ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የህዳር ሁለት ሁለት ሺ አስራ ስምንት አመተ ምረት የረፋድ ዜናዎችን ይዘንላችሁ ቀርበናል። በአርሲ የኦርቶዶክሳውያን ግድያ ተባብሶ ሲቀጥል አገዛዙ ያሰማራው አጣሪ ኮሚቴ የተባለ ቡድንም ከገዳዮቹ ጋር ማበሩን አሳይቷል። ትሰሙታላችሁ። ፋኖ በወልዲያ ቅርብ ርቀት ከባድ ጀብዱ ሲፈጽም የመከላከያ ጦር በአዲስ አበባ ለገጣፎ ከባድ የእርስ በርስ ውጊያ ከፍቷል። ዝርዝር የውጊያ መረጃዎችን ይዘናል። ህወሃት ብልጽግና በፈጸመው የድሮን ጥቃት አስራ ስድስት ሶስት ሰዎች እንደሞቱና ሀያ ሁለት ሰዎች እንደቆሰሉ ተናግሯል። በስፋት ዳሰነዋል። ትራምፕ ትችት ከተነሳበት የቢቢሲ ዘጋቢ ፊልም ጋር በተያዘ ተቋሙ ላይ የአንድ ቢሊዮን ዶላር ክስ ለመመስረት ዝተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። በአርሲ የኦርቶዶክሳውያን ግድያ ተባብሶ ሲቀጥል አገዛዙ ያሰማራው አጣሪ ኮሚቴ የተባለ ቡድንም ከገዳዮቹ ጋር ማበሩን አሳይተዋል። ትናንት ህዳር 1 2018 ዓ ም በአርሲ ዞን አሰኮ ወረዳ ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ ሶስት ሰዓት ገደማ ሶስት ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ተገልጸዋል። ከተገደሉት ምዕመናን መካከል ዲያቆን እዮብ እጅጉ፣ ዲያቆን ቦጌና ህፃን ዲያቆን ሰራዊቱ የተባሉ ኦርቶዶክሳውያን ይገኙ ይገኙበታል። ስርዓተ ቀብራቸው ፓሰኮ በጠለታ ቅዱስ ገብርኤል ቤተክርስቲያን ትናንት ህዳር 1 2018 ዓ ከቀኑ ሰባት ሰዓት ላይ ተፈጽመዋል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያኑ አፈናና ግድያን በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ኢሰብአዊ ድርጊት አፈናና ግድያውም ተባብሶ መቀጠሉን ያገኘነው መረጃ ያመለክታል። ከዚህ ጋር በተያያዘ በአሁኑ ሰዓት ሴቶችና ህጻናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነ የደረሰን መረጃ ያመለክታል ተገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ጥቃት ሃይማኖት ተኮር አይደለም ሲል በትናንትናው ዕለት መግለጫ መስጠቱ ይታወቃል። በአስራ ዘጠኝ ዘጠና ዎቹ አጋማሽ አካባቢ ላይ በጅማ ተፈጽሞ የነበረውን የክርስቲያኖች ጭፍጨፋን ሃይማኖት ተኮር ጥቃት አይደለም በሚል ያስተባበሉት የዛኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አሁንም የአርሲውን ሃይማኖት ተኮር ጭፍጨፋን በማድበስበስና ለብልጽግናው ቡድን በሚመች መልኩ መግለጫ በመስጠት በክርስቲያኖች እልቂት ላይ ዳግም ተሳልቀዋል። በአስራ ዘጠኝ ዘጠና ዎቹ አጋማሽ በኦሮሚያ ክልል ጅማ ዞን የኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱ አጣርቶ ለህዝብ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የዛኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አንዱ አባል ነበሩ። በወቅቱ ኮሚቴው አጣራሁት በሚል ባወጣው መግለጫ ግጭቱ ሃይማኖትን መሰረት ያደረገ አይደለም በሚል እውነታውን ሽምጥጥ አድርጎ ክዶ ነበር። ታሪክ ራሱን ደግሞ በተመሳሳይ ሰሞኑን በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ ተፈጸመውን ዘግናኝ ጭፍጨፋ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሹ ሲሆን በተጨማሪም ከድር ድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሀሰተኛ መረጃ አሰራጅተዋል። ይህ አጣሪ ቡድን ትናንት ባወጣው መግለጫ በሃይማኖታቸው ተመርጠው ዘርማ ጽዳት የሚፈጸምባቸውን አስተባብሎ ማውጣቱ እጅግ ያሳዘነን ተግባር ነው ያለው ደግሞ እናት ፓርቲ ነው። ፓርቲው አሁንም ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም አሳስበዋል። እናት ፓርቲ በኦሮሚያ ክልል በተለይ በአርሲ የሚፈጸምን ዘርማ ጽዳት ና ተደጋጋሚ ጭፍጨፋ በጽኑ እንደሚያወግዝ አስታውቆ በሃይማኖታቸው ተመርጠው እንደሞቱ ሲካዱ ገዳይን ማበረታታት በመሆኑ ይህን አይነቱን እውነቱን የካደ ካደ አካሄድ ፈጽመን እናወግዛለን ብለዋል ለአካባቢው ማህበረሰብ ህዝብ በአንድነት ቆሞ ካልደረሰላቸው ለዘር እንደማይተርፉ ግልጽ እየሆነ መጥቷል ያለው ፓርቲው ለቤተሰቦቻቸው መጽናናትን ተመኝቷል ፋኖ በወልዲያ ቅርብ ርቀት ከባድ ጀብዱ ሲፈጽም የመከላከያ ጦር በአዲስ አበባ ለገጣፎ ከባድ የእርስ በርስ ውጊያ ከፈተ። ከወልዲያ በቅርብ ርቀት አማ የሚጫ ተብሎ በሚጠራው አካባቢ ላይ በተፈጸመ የደፈጣ ጥቃት አንድ ኦራል ሙሉ የአገዛዙ ወታደር ሙትና ቁስለኛ ተደርገዋል። ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ስድስተኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ የአገዛዙ ሰራዊት ላይ አማ የሚጫ በሚባል ቀጠና ደፈጣ በመያዝ በፈጸመው ጥቃት ኦራል ላይ የነበረውን ሙሉ ለሙሉ ሙትና ቁስለኛ በማድረግ ማድረግ እንዲሁም በግሪ ጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንትኑን በማውጣት ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽሟል ሲል የእዙ ህዝብ ግንኙነት መምሪያ አስታውቋል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወስደው እርምጃ በደፈጣ ጥቃት እረፍት በመንሳትና በማዋከብ እንዲማረር በማድረግ ሲያመች በመደበኛ ውጊያ በመደምሰስና በመማረክ ብሎም በማስኮብለል አገዛዙን የማፈራረሱ ስራ ተጠናክሮ ይቀጥላል ያለው እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ በሌላ በኩል በኢትዮጵያ የፖለቲካ ታሪክ ውስጥ ርዕዮተ ዓለም ወለድ ጸረ መንግስት እንቅስቃሴ መደረግ ከጀመረ ወዲህ የተሳኩና የከሸፉ የመፈንቅለ መንግስት ስልቶች፣ የትልቅ ትግሎች፣ የፓርቲ እንቅስቃሴዎች፣ የሪፎርም አካሄዶች ሁሉ ከእውነትና ከእውቀት በራቁ በጥላቻና በጸረ ህዝብ አላማ የረቀቁ መነሻቸው የወደቁ ከአገሪቱ ብሔራዊ ጥቅም ይልቅ ለብሔራቸው ጥቅም ዘብ የቆሙ በመሆናቸው የኢትዮጵያን ፖለቲካ ታጥቦ ጭቃ ሲያደርጉት ኖረዋል ሲል የአፋ ብሀ ቴዎድሮስ እዝ ቃል አቀባይ ፋኖ ማርሸት ጸሀው ገልጿል። የፋኖን እንቅስቃሴ ከዚህ ሁሉ ለየት የሚያደርገው ከመንግስት መንግስት ግልበጣ ባሻገር ያለመ ሲሆን መሰረታዊ የሆኑ የህዝብና የሀገር ችግሮች ተለይተው በሰላ አብዮታዊ መንገዶች የመፍታት እርምጃው በጠነከረና በአጠረ ጊዜ እየተጠናቀቀ መሆኑ ነው ብለዋል። ስደተኛውን የአማራ ፖለቲካ ወደ ሀገሩ ወደ እናት ድምሩ መመለስ፣ በራሱ በአማራ ልጆች መምራት፣ በራስ የፖለቲካ ፕሮግራም መታገል፣ በራስ ሀብት መታገል፣ በራስ መልክዓ ምድር መታገል እና ራስ በቀል መሆን በመሳሰሉ የመትከል ስልቶች ባለፉት በጣት የሚቆጠሩ አመታት ተፈላጊውን ውጤት አምጥተናል ይላል። ይህ በእንዲህ እንዳለ በአዲስ አበባ ከለገጣፎ አቅራቢያ በሚገኘው የመከላከያ ካምፕ ላይ ከባድ የተኩሱ ልውውጥ ሲደረግ 12 የመከላከያ አባላት መገደላቸው ተሰምተዋል። በመከላከያ ካምፕ ውስጥ በተነሳ የእርስ በርስ ውጊያ የአገዛዙ ወታደሮች እርስ በርስ ተጫርሰዋል ነው የተባለው። በካምፕ ውስጥ በነበረው የእርስ በርስ ውጊያ 12 ወታደሮች ሲገደሉ አንድ የቡናና ሻይ ቁርስ ቤት ሰራተኛም በተኩሱ ልውውጥ መሃል መገደሏ ተነግሯል። የእርስ በርስ ውጊያው የተደረገው ትናንት ከሰዓት ሲሆን ወደ ወሎ ትሄዳላችሁ ተብለው የነበሩ የ 94 ተኛ ክፍለ ጦር ወታደሮች በዝግጅት ድርጅት ላይ ባሉበት ወቅት የኦሮሚያ ልዩ ሀይልና ሚሊሻ ወደ ካምፑ በመግባት የመከላከያ ዩኒፎርም እየለበሱ ከነሱ ጋር መቀላቀል ሲጀምሩ ይሄ ለምን ይሆናል የመከላከያን ስም እያጎደፍን ነው ይህን አንቀበልም ያሉ ወታደሮች ተረሽነዋል በአገዛዙ በኩል የሚሰራው ህገወጥ ስራ ሳያንስ ጓዶቻችንን እንዴት ትረሽናላችሁ በሚል የእርስ በርስ ውጊያ የተደረገ ሲሆን ለአንድ ሰዓት እርስ በርስ ተታኩሰዋል ነው የተባለው በዚህም አስራ ሁለት ወታደር ሲሞት እየቆሰሉም ብዙ ናቸው ተኩሱን ለማስቆም ከፍተኛ ጀኔራሎች ወደ ቦታው በፍጥነት ሄዱ ሲሆን ተኩሱን አረጋግተው አሁን ሰላሳቸውን ተቃውሞ ያስነሱትን ወደ ወታደራዊ እስር ቤት እያጓዟቸው ነው ተብሏል። ህዋት ብልጽግና በፈጸመው የድሮን ጥቃት አስራ ስድስት ሰዎች እንደሞቱና 22 ሰዎች እንደቆሰሉ ተናገረ። ብልጽግናና ህዋት ፕሪቶሪያ፣ ደቡብ አፍሪካ ላይ ግጭትን የማቆም ስምምነት ከተፈራረሙ ባለፈው ጥቅምት 23 ሶስተኛ ዓመቱን ደፍኗል። በሁለት ዓመቱ ጦርነት ለተጎዳው ህዝብም ሆነ አስከፊውን እልቂት ለታዘበው ሰላም ወዳድ ወገን ጦርነቱ የቆመበት ሶስተኛ ዓመት ሙታን የሚዘከሩበት፣ የስምምነቱ ገባራዊነቱ የሚገመገምበት፣ አሳዛኙ ጥፋት እንዳይደገም ስለ ሰላም ጽናት ቃል የሚገባበት በሆነ ነበር። ነገር ግን አልሆነም፣ ይላል የዶችቬሌ ትንታኔ። በተቃራኒው የዛሬ ሶስት አመት አንድ የነበሩት ኃይላት ሁለትም ሶስትም ሆነው ሌላም ጨምረው ለመከረኛው ህዝብ የዳግም ግጭት ጦርነት፣ ስጋት፣ ውንጀላ፣ ዛቻ ና አጸፋ ዛቻ ሲግቱት ሳምንቱ በሳምንት ተተካ። ጥቅምት 26 2018 ዓ ምት የአፋር ብሔራዊ ክልላዊ መንግስት ባወጣው መግለጫ ከጥፋቱ የማይማር ና ጉጅሌ ያለው ህወሓት በአፋር ክልል ዞን ሁለት የሚገኙ ስድስት መንደሮችን ወሮ በሰላማዊ ሰዎች ላይ የተለመደ የሽብር ተግባር መባሩን በግልጽ ጀምሯል፣ ይላል ዲሞክራሲያዊ ስምረት ትግራይ። ጥቅምት 2ስምንት የአፋር ክልልን ወቀሳ የሚያጠናክር መግለጫ አውጥተዋል። የቀድሞውን የትግራይ ክልል ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳን ጨምሮ ከህዋት የተለዩት የትግራይ ፖለቲከኞች የመሰረቱት ስምረት ህዋትን አጥፍቶ ጠፊ ከሻቢያ ጋር ጽምዶ የሚል ጥምረት የመሰረተ ና ኋላ ቀርበ ማለት ያራክሰዋል። የትግራይ ክልል ጊዜያዊ አስተዳደር በወጣው አጸፋ መግለጫ ግን በሁለቱ መግለጫዎች ደረሱ የተባሉትን ጥቃቶች አይቀበልም። የጊዜያዊ አስተዳደሩ መግለጫ ትግራይን ለማወክና እርስ እርስ በርስ ለማዳማት ሆን ተብሎ በአፋር ክልል ታጣቂዎች እንዲደራጁ ና እንዲታጠቁ ምቹ ሁኔታ በመፍጠር በመደገፍና ና ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የጠባጫሪነት ተግባር ሲፈጽም ቆይተዋል። አሁንም እያካሄደ ነው ይላል። በተቃራኒ መግለጫዎቹ የተጠቀሱት ወረራ፣ ግጭቶች ወይም ጥቃቶች ስላደረሱት ጉዳት እስካሁን ድረስ አንዳቸውም በዝርዝር የገለጹት ነገር የለም። ኤኤፍፒ አንድ የህወሃት ባለስልጣንን ጠቅሶ እንደዘገበው ከሆነ ደግሞ በዚህ ግጭት በብልጽግና በኩል በተፈጸመ ጥቃት አስራ ስድስት ሰዎች ሲሞቱ 22 ሰዎች ቆስለዋል። ለራሲና የፖለቲካ ተንታኝ ዩሱፍ ያሲን የሁለት ፍንካቾች ግጭት በአፋር መሬት ይላሉ። ጦርነቱ በሁለቱ የቲዲኤፍ ፍንካቾች መካከል በአፋር መሬት እና ጌታቸውን ነጻድቃን፣ ሀራ መሬት የሚሉት እነሱ እዚያ ራሳቸውን በማደራጀት ላይ ስለሆኑ በዚህ ምክንያት ደግሞ እነሱ የሚቃወሟቸው ኃይሎች እስከ አፋር ዘልቀው የሚያደርጉት ጦርነት ነው ወይ? ይህ ግልጽ መሆን አለበት ይላሉ። ህወሃት እንደሚለው የኢትዮጵያ መንግስት ትግራይ ክልል የሚገኝ አካባቢን በሰው አልባ አውሮፕላን ወይም ድሮን ደብድበዋል። ድብደባው የፕሪቶሪያውን ግጭት የማቆም ስምምነትን የጣሰ ነው በማለትም የፌዴራሉን መንግስት ወንጅሏል። ይሁንና ሁለት ሺ አስራ ስምንት ከባተበት ጀምሮ የኢትዮጵያ ፌዴራላዊ መንግስት የህዋትና የኤርትራ ባለስልጣናት ለተባበሩት መንግስታት ድርጅት በሚጽፉት ደብዳቤ ጭምር ያልተወቃቀሱ ያልተወነጃጀሉና ያልተካሰሱበት ጊዜ የለም። ትራምፕ ትችት ከተነሳበት የቢቢሲ ዘጋቢ ፊልም ጋር በተያያዘ ተቋሙ ላይ የ1 ቢሊዮን ዶላር ክስ ለመመስረት ዛቱ። የፕሬዝዳንቱ የህግ አማካሪ ቡድን ቢቢሲ ዘጋቢ ፊልሙን ሙሉ በሙሉና ፍትሐዊ በሆነ መልኩ እንዲያወርድ እስከ አርብ ህዳር አምስት 2018 ዓ ም ድረስ ቀነ ገደብ ሰጥተዋል። ይህ የማይፈጸም ከሆነ የ1 ቢሊዮን ዶላር ክስ እንደሚመሰርቱ አስጠንቅቀዋል። ሾልቆ የወጣ የቢቢሲ የውስጥ ማስታወሻ መገናኛ ብዙሀኑ ትራምፕ ከአምስት ዓመት ገደማ በፊት ምርጫ በተሸነፉበት ወቅት በአንድ መድረክ ላይ በተለያዩ የተለያዩ ደቂቃዎች ያደረጓቸውን ሁለት ንግግሮች አንድ ላይ ማቅረቡን አሳይቷል። ይህ መደረጉም ትራምፕ ሰዎች የአገሪቱ ኮንግረስ በሚገኝበት ካፒቶል ሂል እንዲያጠቁ በግልጽ ያነሳሱ እንዳስመሰለም ተገልጿል። ይህ ጉዳይ ሾልኮ መውጣቱን ተከትሎ ከኃላፊነት ከለቀቁ አመራሮች አንዱ የሆኑት የቢቢሲ ኒውስ ዋና ስራ አስፈጻሚ ዴብራ ተርነስ መገናኛ ብዙሀኑ ተቋማዊ መድሎ የለበትም ሲሉ ተከላክለዋል። የቢቢሲ ዋና ዳይሬክተር ቲም ዴቪም ከዚሁ ጋር በተያያዘ ኃላፊነታቸውን ለቀዋል። ሁለቱ አመራሮች እሁድ ዕለት እንደ እንደሚለቁ ያስታወቁት የእንግሊዙ ዘቴሌግራም ጋዜጣ ሾልኮ የወጣ የቢቢሲ የውስጥ ማስታወሻን በማጣቀስ ያወጣውን ዘገባ ተከትሎ ጫና ከፈጠረባቸው በኋላ ነው። ማስታወሻው የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ ገለልተኛ የውጭ አማካሪ በነበረው ማይክል ፔስኮት የተዘጋጀ ነው። የቀድሞ አማካሪ ማስታወሻ የጋዛ ዘገባዎችን በተመለከተ እንዲሁም ጸረ ትራምፕና ጸረ እስራኤል ናቸው ያላቸውን ጉዳዮች በመጥቀስ ቢቢሲን በአድላዊነት ይከሳል። ወደ አንድ ወገን ያደላ የጾታ ቅየራ አዘጋገብና ሌሎች የሚረብሹ ጉዳዮችም ተጠቅሰዋል። በቢቢሲ ፓኖራማ ፕሮግራም ዘጋቢ ፊልም ላይ የተደረገው የአርትዖት ጉዳይም አንስቷል። የቢቢሲ ቦርድ ሊቀመንበር ሳሚር ሻ የዘጋቢ ፊልሙ ዝግጅት ላይ የውሳኔ አሰጣጥ ስህተት መፈጸሙን አምነዋል። የትራምፕ ንግግር አርትዖት የተደረገበት መንገድም እርምጃ እንዲወሰድ ቀጥታ ጥሪ የተላለፈ አስመስሎ እንዳቀረበ ተናግረዋል። ቢቢሲ ይቅርታ እንደሚጠይቅም አክለዋል። ሊቀመንበሩ ለፓርላማው የባህል ሚዲያና ስፖርት ኮሚቴ ምላሽ ለመስጠት በጻፉት ደብዳቤ ላይ ቢቢሲ ጉዳዩን ለመቅበር ሞክሯል ተደርጓል። እንዲሁም በማስታወሻው የተነሱትን ስጋቶች በተመለከተ ምንም እርምጃ አልወሰደም መባሉን ውድቅ አድርገውታል። በቀላሉ እውነት አይደለም ሲሉ ምላሽ ሰጥተዋል። ውድለት ለቢቢሲ የደረሰው የትራምፕ ደብዳቤ ኮርፖሬሽኑ ይቅርታ እንዲጠይቅና ፕሬዝዳንቱን በተገቢው መንገድ እንዲከስ ያሳስባል። ቢቢሲ በፕሬዝዳንቱ ላይ ሐሰተኛ ስም የሚያጠፋ፣ የሚያንኳስስ የሚያሳስትና አቀጣጣይ መግለጫ አውጥቷል ሲልም ደብዳቤው ይከሳል። የትራምፕ ጠበቃ የሆኑት አሌሃንድሮ ብሪቶ ቢቢሲን በፍሎሪዳ ግዛት ሕግ መሰረት ስም በማጥፋት ከሰዋል